የጥንታውያን አብያተ ክርስቲያናት የስዕል ትውፊት ስንመለከት ቅዱስ ዮሐንስ መጥምቅ እንደ መላእክት ክንፎች ያሉት ሆኖ እናያለን። የማርቆስ ወንጌልም ሲጀምር እነሆ መንገድህን በፊትህ የሚጠርግ መልእክተኛዬን እልክ እልካለሁ በማለት ስለ ቅዱስ ዮሐንስ ይናገራል። ወደ ሕዝብ የተላከ በመሆኑ መልአክ አለው እንጂ ተፈጥሮ እንደ ሰማያውያን መልአክ ሆኖ አይደለም። ወንጌል የክርስቶስን ነገር ስትናገር ቅዱስ ዮሐንስን እንደማትዘነጋ፣ እንዲሁ የቤተ ክርስቲያን ስርዓት አምልኮ መስዋዕት የሆነ ክርስቶስን በየሰዓቱ ሲጠራ መጥምቁ ዮሐንስን አይዘነጋም። እርሱ የወልደ እግዚአብሔር መንገድ ጠራጊ ጸያሄ ፍኖት ነው። በቅዳሴ ውስጥ ካሉት ዑደታት መካከል ንፍቁ ዲያቆን ከፊት ሆኖ ጧፍ እያበራ ከኋላው ካህንን እያስከተለ መሄዱ የመጥምቁ ምሳሌ ነው። ቀድሞ በትንቢት ስለ እርሱ የተነገሩ ቢኖሩ እርሱ ግን ራሱን በምድረ በዳ የሚሰብክ የአዋጅ ነጋሪ ድምፅ በማለት ይገልጽ ነበር። በንስሐ ትምህርቱ ብቻ ሳይሆን ድምፅ በመሆኑ ቃል ወደሚባል ክርስቶስ ይመራናል። መጥምቁ ለጌታ መንገድ ጠራጊ መሆኑ በሶስት ነገሮች የተገለጠ ነው። አንደኛ መንገድ ጠራጊነቱ በሥጋ ቀድሞ በመወለዱ ነው። በስድስተኛው ወር ከጌታ ቀድሞ ተጸንሶ ተወልዷልና ፤ ይህም ኤልሳቤጥ በጸነሰች በስድስተኛው ወር ቅዱስ ገብርኤል መልአክ ወደ ድንግል ተልኳል። የሰላምታዋንም ድምፅ በሰማ ጊዜ በማኅፀኗ ውስጥ ዮሐንስ በደስታ ዘሏል። ሁለተኛ፣ መንገድ ጠራጊነቱ ምድር ላይ ባለ አገልግሎቱ ነው። እርሱ ከጌታ ቀድሞ መንግሥተ ሰማያት ቀርባለችና ንስሐ ግቡ በማለት አስተምሯል። መንግሥተ ሰማያት በክርስቶስ ልትሰጥ ተዘጋጅታለችና በንስሐ ራሳችሁን አዘጋጁ ማለቱ ነው። በዚህም ብዙ ሰዎች ይከተሉት ነበር። እርሱ ግን እኔ ክርስቶስ ነኝ አላለም። ይልቁንም እኔ ለንስሐ በውሃ ጠምቃችኋለሁ፣ ጫማውን ለመሸከም የማይገባኝ ከእኔ በኋላ የሚመጣ እርሱ ግን ከእኔ ይልቅ ይበረታል። እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል። አውድማውን የሚያበራይበት መንሽ በእጁ ነው፣ ስንዴውንም በጎተራው ይሰበስባል፣ ገለባውን ግን በማይጠፋ እሳት ያቃጥላል። የማቴዎስ ወንጌል ምዕራፍ 3 ቁጥር 11 እስከ 12። የዮሐንስ ጥምቀት የምትከወነው በውሃ ሲሆን የሰጠችውም ድህነት ጊዜያዊ ነበር። የጌታ ጥምቀት በመንፈስ ቅዱስ እሳትነት ነው። ምንም እንኳን ሰው በውሃ ተጠምቆ ቢያገኛትም የምትሰጠው ግን ዘላለማዊ ድህነት ነው። ሦስተኛ፣ መንገድ ጠራጊነቱ ከጌታ ቀድሞ ወደ ሞት በመሄዱ ነው። ይህም በሲኦል ያሉትን ነፍሳት ለትንሣኤው ያዘጋጅ ዘንድ ነው። ዮሐንስ መጥምቅ ለእርሱ ብቻ የተሰጠው አገልግሎት የአባቶችን ልብ ወደ ልጆች፣ የካሃዲያንም ሐሳብ ወደ ጻድቃን እውቀት ይመልስ ዘንድ ሕዝቡንም ለእግዚአብሔር የተዘጋጀ ያደርግ ዘንድ ነው። ቅዱስ ዮሐንስ መጥምቅ ጌታችንን ባየው ጊዜ እነሆ የዓለሙን ኀጢአት የሚያስወግድ የእግዚአብሔር በግ በማለት መሰከረ። ይህ የመጥምቁ ምስክርነት ቀድሞ በይስሐቅ ለተጠየቀው ጥያቄ መልስ ነው። ይስሐቅ አባቱ አብርሃምን የመሥዋዕቱ በግ ወዴት አለ ብሎ ጠይቆ ነበርና ጌታ ሕዝብን ወደሚያጠምቅ ዮሐንስ ጋር በሄደ ጊዜ ዮሐንስ ክርስቶስን ለማጥመቅ እምቢ አለ። ከኃጢአታቸው እንዲለዩ ለንስሐ የሚያጠምቅ ዮሐንስ ኃጢአት ነውር የማይታሰብበትን ክርስቶስን ማጥመቅን እንዴት እሺ ሊል ይችላል? ስለዚህ እኔ በአንተ ልጠመቅ እሻለሁ አንተ ወደ እኔ ትመጣለህን? ብሎ ተናገረ። አስቀድሞ ስለ መሲሁ ሲመሰክር ጫማውን ለመሸከም የማይገባኝ ያለው ጌታ በኋላ በሚያስደንቅ ትህትና የደቀ መዛሙርቱን እግሮች ዝቅ ብሎ ያጠበውን ሲያመለክት ነው። እርሶ መጥምቁ ቅዱስ ዮሐንስን ሲያስቡ ድንቅ የሚሉት ነገር አለት? እንግዲያውስ ኮሜንት በማድረግ ያካፍሉን። ይህን ቪዲዮ ላይክ ማድረጉንና ይጠቅመዋል ብለው ለሚያስቡት ሰው ማካፈሉን አይዘንጉ። በሌላ ድንቅ ሰሌዳ እስክንገናኝ ቸርን ሰንብት። በአባታችን በቅዱስ ዮሐንስ ጸሎት ይማረን፣ በረከቱ ከእኛ ጋር ትሆን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ መስቀሉ ክቡር።